እስኪ ሁላችሁም ቀጥሎ የምነግራችሁን የአማርኛ አረፍተ ነገሮች ወደ እንግሊዘኛ ትቀይሩልኛላችሁ። ጠንክሬ ካጠናው ፈተናውን አልፋለሁ። ይሄ መጀመሪያው ነው። ጠንክሬ ከሰራው ሀብታም እሆናለሁ። ስራ ቶሎ ከጨረስኩ እደውልልሃለሁ። በእንግሊዝኛ እንዲህ ካረግኩ እንዲህ ይሆናል እያልን እንዴት ማውራት እንችላለን? ይሄ ትምህርት በጣም ከባድ ወይም ደግሞ የአድቫንስድ ተማሪዎች ብቻ ትምህርት ተደርጎ ይቆጠራል በዛሬው ትምህርታችን ግን እንደዚህ የሚካበድለት እንግሊዘኛ ምን ያህል ቀላል እንደሆነ የማሳያችሁ ይሆናል ተከታተሉኝ የዛሬው ትምህርት በጣም ወሳኝ ትምህርት ነው በደንብ እንድትከታተሉኝ እፈልጋለሁ ይሄን ያልኩት ለምንድን ነው ብዙ ጊዜ እንግሊዘኛ ላይ የሚከብዱን የተለያዩ ትምህርቶች አሉ አይደለም እንግሊዘኛ ላይ ዛሬ ከምንማረው ትምህርት የበለጠ ከባድ የሚባል ትምህርት የለም። እንግሊዘኛ ላይ እንደምታውቁት ቢግነር፣ ኢንተርሚዲት፣ አድቫንስድ ብለን መከፋፈል እንችላለን አይደለም። አድቫንስድ ሌቭል ላይ ያለ እንግሊዝኛ ትምህርትን ከተረዳችሁ ያ ማለት እንግሊዝኛ ላይ ሊያስቸግራችሁ የሚችል ትምህርት የለም። ዛሬ የማስተምራችሁ አድቫንስድ ሌቭል ላይ ያለ ትምህርት ነው። ነገር ግን አድቫንስድ ስሙ ዝም ብሎ አድቫንስድ ተባለ እንጂ ምንም ከባድ እንዳልሆነ በጣም ቀላል እንደሆነ በሰዋሰው አካዳሚ ስር እንግሊዘኛን ስንማር እንግሊዘኛ ዝም ብሎ የሚካበድለት ትምህርት እንደሆነ ቋንቋ እንደሆነ እንድታውቁ ማድረግ ነው አላማዬ። ስለዚህ እነዚህን ወደ እንግሊዘኛ እንቀይራል። ልዩነቱ ምንድን ነው? የምንማርበት መንገድ ነው። ከዚህ በፊት የምንማርበት መንገድ ቋንቋው ኮምፕሊኬትድ እንዲሆንብን አድርጎታል። አሁን ግን በጣም አቅልዬ ነው እያስተማርኳቸው ያለሁት። እንያቸው እስኪ እነዚህን አሁን ወደ እንግሊዝኛ ነው ምንቀይረው። አንድ ጠንክሬ ካጠናው ፈተናውን አልፋለሁ። እንዴት ነው በእንግሊዘኛ የምትሉት? ጠንክሬ ካጠናው ፈተናውን አልፋለሁ። አለው የሆን ነገር ካደረኩኝ የሆን ነገር አደርጋለሁ። ሁለት ብዙ ከበላው ህመም ይሰማኛል። አብዝቼ ከበላው ያመኛል። ሶስት በጊዜ ከተነሳው ወክ ለማድረግ እወጣለሁ። ጠዋት በጊዜ ከእንቅልፌ ከተነሳው ምን ለማድረግ እወጣለው? ወክ ለማድረግ እወጣለው። ቀጥሎ ገንዘብ ከቆጠብኩኝ አዲስ ስልክ እገዛለሁ። ገንዘብ ከቆጠብኩ አዲስ ስልክ እገዛለሁ። አምስት ስራዬን ከጨረስኩ ፊልም አያለው። ስራዬን ከጨረስኩ ፊልም አያለው። ሁሉም የሚያመሳሰላቸው ነገር ምንድን ነው? እነዚህ መጀመሪያ ላይ ያሉትን እናስምርባቸው? ጠንክሬ ካጠናው፣ ብዙ ከበላው፣ በጊዜ ከተነሳው፣ ገንዘብ ከቆጠብኩ፣ ስራዬን ከጨረስኩ፣ የሆነ ነገር ካደረግኩ የሚሉ ናቸው አይደለም ይሄ መጀመሪያው ነው። ከዛ ደግሞ ሁለተኛ ነው። ሁለቱን አሁን መከፋፈል ያስፈልጋል ማለት ነው። የሆን ነገር ካደረግኩኝ የምትለዋን ለብቻ ማየት ከዛ ደግሞ የሆን ነገር ይከተላል። ስለዚህ የሆን ነገር ከተደረገ ሌላ ውጤት ይመጣሉ አይደለ? ስለዚህ እስኪ መጀመሪያ በአንዴ ሙሉ ለመቀየር አንሞክር፣ ይችን ብቻ እንቀይር፣ የመጀመሪያዎቹ ከዚያ ይሄኛውን መቀየር በጣም ቀላል። ኦኬ። ስለዚህ ጠንክሬ ካጠን ነው እያወራን ያለነው ስለምንድነው? ጠንክሮ ስለማጥናት ማጥናት ነው አይደለ? ብዙ ከበላሁ፣ እያወራን ያለ ነው ምንድነው? ስለ መብላት ነው። በጊዜ ከተነሳሁ፣ እያወራን ያለ ነው ምንድነው? ከእንቅልፍ ስለ መነሳት ነው። አራተኛ ገንዘብ ከቆጠብኩ፣ እያወራን ያለ ነው ስለ ምንድን ነው? ስለ መቆጠብ። አምስተኛ ደግሞ ስለ ይህን ከጨረስኩ፣ የምናወረው ስለ ምንድነው? ስለ መጨረስ። ስለዚህ ድርጊቶቻችን ምንድነው? እዚህ ውስጥ ያሉት ማጥናት፣ መብላት፣ መነሳት ከእንቅልፍ፣ መቆጠብ፣ መጨረስ። እነዚህን በእንግሊዝኛ አታውቋቸው? ማጥናት ምንድ ነው በእንግሊዝኛ ስተዲ። ማጥናት ምንድ ነው ስተዲ። መብላት ምንድን ነው በእንግሊዝኛ? ኢት መነሳት ምንድነው ከእንቅልፍ ዌክ አፕ አይደለም። መቆጠብ ምንድ ነው በእንግሊዝኛ ሴቭ አይደለም? ሴቭ ማድረግ አምስተኛ ደግሞ መጨረስ ምንድ ነው? ስራዬን ከጨረስኩ ነው የሚለው፣ ፊኒሽ ወይም ኮምፕሊት ወይም ፊኒሽ። ድርጊቶቻችሁን በእንግሊዝኛ ታውቃላችሁ። ስለዚህ መናገር አይከብደንም። እነዚህን ካወቅን በቃ በቂ ነው። ምንድነው የምናደርገው? ኢፍ ብላችሁ ጀምሩልኝ። ኢፍ ጥቅሟ ምንድነው እንደዚህ ካደረግኩ ምን ልባል? ኢፍ ካልን የሚሆን ከሆነ እያለ ነው አይደለ? ኢፍ ብላችሁ ጀምሩ። ኢፍ ብሎ መጀመር አንድ ቢግነር ተማሪ ስለሆንኩኝ ኢፍ ብዬ መጀመር አልችልም ሊለኝ አይችልም። ቢግነርም ሆንክ ኢንተርሚዲት፣ አድቫንስን ኢፍ ማለት አይከብድም። ኢፍ ብላችሁ ትጀምራላችሁ። ኢፍን የምጠቀሙት መቼ ነው? የሆን ነገር የማደርግ ከሆነ ከዛ ስለ ማን ነው የማወራው? ስለ ራሴ። ኢፍ አይ ምን ካደረግኩኝ፣ ካጠናው ቅድምን ብለናል። ማጥናት፣ መብላት፣ መነሳት ኢፍ አይ ኢት ማለት ይከብዳል። ኢፍ አይ ኢት ምን ማለት ነው? የምበላ ከሆነ። ኢፍ አይ ኢት። የምጠጣ ከሆነ በሉኝ እስኪ። ኢፍ አይ ድሪንክ። ኢፍ የምሄድ ከሆነ ኢፍ አይ ጎ አይደለ? ኢፍ አይ ጎ። የምመጣ ከሆነ ኢፍ አይ ካም። የምናገር ከሆነ ኢፍ አይ ስፒክ። ኢፍ አይ ስፒክ ትሩዝ ብል ምን እያልኩኝ ነው? ኢፍ አይ ስፒክ ዘ ትሩዝ እውነታውን ከተናገርኩ ከዛ መቀጠል እንችላለን አይደለም። ስለዚህ ኢፍ አይ ብላችሁ የሆነ ድርጊት ማምጣት የሆነ ነገር ካደረግኩኝ ማለት ነው። ኢፍ አይ ኢት ምን ማለት ነው? የምበላ ከሆነ ግን አም ሪሊ ሶሪ ስለ ማጥናት እያወራል ኢት የምትለዋን ነው የምንጠቀመው ነው አይደለም። ስለዚህ እናስተካከላት አይደለ። ምንም ችግር የለውም። ኮንፊዥን እንዳይፈጥረባችሁ የታችኛው ደባ ልቄ ነው እያወራው ያለትኝ እሺ ጠንክሬ ካጠን ነው እዚህ ጋር እያወረ ያሉት ምንድን ነው? ካጠን ነው ነው ከበላው፣ አይደለም ኢፋይ ኢት ከበላው፣ ከጠጣው ኢፋይ ድሪንክ ነው፣ ከነዳው ኢፋይ ድራይቭ በጣም ቀላል ነው። ካስተማርኩኝ ኢፋይ ቲች፣ አይደለም ይህን ትምህርት በስርዓት ካስተማርኳችሁ ኢፋይ ቲች ዲስ ሌሰን ፕሮፐርሊ ዩ ሲ በጣም ቀላለሁ። ካጠን ነው ኢፋይ ስተዲ አይደለም፣ የሚባለው ካጠን ነው ምንድን ነው? ኢፋይ ስተዲ በጣም ቀላሉ። ኢፋይ ስተዲ ግን ጠንክሬ የምትል ቃላለች ሃርድ የምትለዋን ጨምሩባት በቃ፣ ኢፍ አይ ስተዲ ሃርድ ሚንስ ጠንክሬ ካጠናሁኝ ማለት ነው። ብዙ ከበላው ኢፍ አይ ኢት፣ ኢፍ አይ ኢት ብዙ የምትለው ቱ ማች ማለት በጣም ብዙ ምግብ ከበላው። በጊዜ ከተነሳው፣ ሞክሩ እስኪችል አይ ከእንቅልፍ መነሳት ምድረው ብለናል። ዌክ አፕ በጊዜ በእንግሊዝኛ ምድረው። በጊዜ ገንዘብ ከቆጠርኩ ገንዘብ ኢፍ አይ ፊኒሽ ምንን ስን ኢፍ አይ ፊኒሽ ማይ ወርክ ኢፍ አይ ፊኒሽ ወርክ ኦር ማይ ወርክ እዚህ ጋር የከበዳችሁ ነገር አለ? ይሄ ካልከበዳችሁ እንግሊዘኛ መቼም ቢሆን ሊከብዳችሁ አይችልም። በጣም ቀላሉ በቃ ይሄን መረዳት ነው። ጠንክሬ ካጠነው ኢፍ አይ ስትዲ ሃርድ፣ ብዙ ከበላው ኢፍ አይ ኢት ቱ ማች፣ በጊዜ ገንዘብ ከቆጠብ ኢፋይ ሴቭ ማኒ፣ ከጨረስኩ ኢፋይ ፊኒሽ ማይ ወርክ ስራን ከጨረስኩኝ። አሁን የመጀመሪያውን ዋነኛውን ስራ ጨርሳችኋል። ምን ይፈጠራል? እንደዚህ ካደረግኩኝ ጠንክሬ ካጠናው ምን ይፈጠራል? ፈተናውን አልፋሉ። እንዴት ነው የምንለው? እሱን ደግሞ በጣም ቀላሉ ህመም ይሰማኛል። እንዴት ነው የምንለው? ወክ ለማድረግ እወጣሉ። ስለዚህ አሁን ኢፍ አይ ስተዲ ሃርድ ብላችሁ ጨርሱ፣ ኮማ አድርጉ። ሺ ኢፋይ ኤት ቱ ማች ኮማ፣ ኢፋይ ወክ ፕ ኦርሊ ኮማ፣ ኢፋይ ሴም ማኒ ኮማ ይ ሽ ማ ዎርክ ኮማ አማርኛ ላይ አይደረግም እንግሊዝኛ ላይ ግን ይደረጋል ማለት ነው አሁን እነዚህኞቹን እንዴት እናውራቸው ካልን ፈተናውን አልፏለሁ ፈተና ማለፍ ምንድን ነው በእንግሊዘኛ ፓዝ በኤግዛም ምን ማለት ነው ፈተና ማለፍ ነው አይደለም ፓዝ ኤግዛም ህመም ይሰማኛል መሰማት ምንድነው ፊል ሲክ ፊል ሲክ ህመም መሰማት ነው እመጣበታለሁ? ወክ ለማድረግ እወጣለሁ። ጎ መሄድ ነው አይደለም። ጎ አውት ለምንድ ነው ምትወጡት? ፎር ኤ ዋክ ጎ አውት ፎር ዋክ ሚንስ ለወክ መውጣት ማለት ነው። አዲስ ስልክ እገዛለሁ። መግዛት ምንድ ነው ባይ። አዲስ ስልክ ኒው ፎን፣ ደ ላስት ዋን ፊልም አያለው። ፊልም ማየት ምንድ ነው ዋች ሙቪ። አሁን እነዚህ ድርጊቶቻችሁ ናቸው። ፓዝ ማለፍ ነው፣ ፊል መሰማት ነው፣ ጎ አውት መውጣት ነው፣ ባይ መግዛት ነው፣ ዋች ማየት ነው። በአማርኛ ያሉትን ወደ እንግሊዝኛ ነው የቀየር ነው። እዚህ ጋር ምንድን ነው የምታደርጉት? እኔ ነኝ አይደለ ኢፍ አይ እስተሪ ሐርድ ጠንክሬ ካጠነው ምን አደርጋለሁ? ይዊል ለወደፊት የሆነ ነገር አደርጋለሁ። ለወደፊት ፈተናውን አልፋለሁ፣ ይዊል ፓዝ ኤግዛም ፈተናውን አልፋለሁ። ፕሊስ የከበዳችሁ ነገር ካለ እንግዲህ ኮሜንት ሴክሽን ላይ ጥያቄያችሁን አስቀምጡልኝ።

ስለዚህ በዚህ መልኩ ነው። አሁን አንድ አረፍተ ነገርን ለሁለት ከፈለው እንደዚህ ካደረኩ እንደዚህ ይሆናል። ስለዚህ ጠንክሬ ካጠናው ፈተናውን አልፋለሁ። ብዙ ከበለው ቱ ማች ህመም ይሰማኛል ፊል ሲክ። በጊዜ ከተነሳው ወክ ለማድረግ ወጣለሁ። አይ ውል ጎ አውት ፎር ዋክ። ገንዘብ ከቆጠፍኩ ኢፍ አይ ሴ ሞኒ፣ አዲስ ስልክ ገዛለሁ አይ ውል ባይ ኒው ፎን። ስራዬን ከጨረስኩ ኢፍ አይ ፊኒሽ ማይ ወርክ፣ ፊልም አያለሁ አይ ዊል ዋች ሙቪ። እንግዲህ ከዚህ በላይ ልናቀል አንችልም ብዬ አስባለሁ። አይ ሆፕ ተረድታችሁታልን ብዬ ነው የማስበው። ግን ኤግዛምፕል አምስት ብቻ በቂ ሊሆን አይችልም። ተጨማሪ አምስት ኤግዛምፕሎችንም እን አሁንም ኤግዛምፕሎቻችንን እንቀጥላለን አሁን ያመጣውላችሁ የመጀመሪያዎቹ የሆን ነገር ካደረግኩ የምትለውን ፓርት ነው። እንቀጥለዋለን። ቡና ከጠጣው የሆነ ውጤት ይኖረዋል። ቡና ከጠጣው እንዴ ነው በእንግሊዘኛ የምትሉት? ኢፍ አይ ምን። ጊዜ ካለኝ ኢፍ አይ። አስተማሪን ካየሁት መንገድ ላይ፣ ምናልባት አስተማሪን ካየሁት፣ አዲስ ስራ ካገኘው፣ እንግሊዘኛ በደንብ ከተማርኩ፣ እነዚህን በእንግሊዘኛ እንዴት ነው የምንለው? ኢፍ አይ ብለን እንጀምራለን አይደለም? ቡና ከጠጣው፣ ኢፍ አይ ድሪንክ ኮፊ ኮማ። እንዳትረሳ። ጊዜ ካለኝ፣ ኢፍ አይ ካለኝ አለኝ ስትሉ ምንድነው የምጠቀሙት? ሃቭ ነው አይደለ? ኢፍ አይ ሀቭ ታይም፣ ጊዜ ካለኝ ኮማ። አስተማሪን ካየሁት፣ ኢፍ አይ አስተማሪን ካየሁት፣ ኢፍ አይ ሲ ማየት ምንድን ነው? ሲ ነው። ኢፍ አይ ሲ ማንን? ማይ ቲቸር ኮማ፣ ኢፍ አይ ሲ ማይ ቲቸር። ስለዚህ ኢፍ አይ ድርጊቱን ኢፍ አይ ድሪንክ ከጠጣሁ፣ ኢፍ አይ ሃቭ ካለኝ፣ ኢፍ አይ ሲ ካየሁ። አዲስ ስራ ካገኘሁ ማግኘት ኢፍ አይ ጌት ካገኘሁ፣ ኢፍ አይ ጌት አ ኒው ጆብ ኒው ጃው ኮማ እንግሊዘኛ በደንብ ከተማርኩ። ኢፍ አይ መማር ምንድን ነው ለርን። ኢፍ አይ ለርን ኢንግሊሽ ዌል፣ በጥሩ ሁኔታ እንግሊዘኛ ከተማርኩ ምን ይፈጠራል? አሁን በአማርኛው ምንጨርሰዋለን፣ በእንግሊዘኛው ምንጨርሰዋለን። ይቺ ግን ገብታችኋለች አይደለም? በኢፍ የምትጀምረዋ ማለት ነው። ቡና ከጠጣው ምን እንበለው እስኪ ንቁ እሆናለሁ ንቁ ሆኜ እቆያለሁ እቆ ያለሁ ስለዚህ እዚህ ጋር እንዳተረሳ አይ ዊል እንዳትረሳ እንዳተረሳ ብለን ቅድም አውርተናል አይ ዊል ምን ሆኜ እቆያለሁ ንቁ ሆኜ እቆያለሁ መቆየት ምንድነው ስቴይ እሺ አይ ዊል ስቴይ አይ ዊል ስታይ ንቁ አይ ዊል ስታይ አወይክ ሚስ ንቁ ሆኜ እቆያለሁ እያለን ነው። ጊዜ ካለኝ ጓደኛዬን እጠይቀዋለሁ፣ ሰላም እለዋለሁ ማለት ነው እጠይቀዋለሁ። አይ ዊል ሰዎችን መጠየቅ መንገዲህ እዚህ የምድነው ቪዚት ሰሞን ነው የምትሉት ፍሬንድ ማይ ፋሚሊ እያላችሁ መናገር ትችላላችሁ። አይ ዊል ግን እንዳትረሳ። አስተማሪን ካየሁትኝ ሀይ እለዋለሁ ሰላም እለዋለሁ ብል ምን እያልኩኝ ነው? ኢፍ አይ ሲ ማይ ቲቸር አይ ዊል ሳይ ሄሎ። ሄሎ እለዋለሁ ግን በአማርኛ ሰላም እለዋለሁ እንደማለት ነው። እሺ አዲስ ስራ ካገኘው ኢፍ አይ ጌት ኒው አይ ዊል ኦኬ። በአማርኛ መጀመሪያ እንበል ምን እናደርጋለን እስቲ፣ አዲስ ስራ ካገኘል አዲስ ቤት እቀይራለሁ። አዲስ ቤት እቀይራለሁ በእንግሊዝኛ ምን ትላለች መሰላችሁ? አይ ዊል ሙቭ ኢንቱ። ወደ አዲስ ቤት መቀየር ሙቭ ኢንቱ አ ኒው ሃውስ። አይ ዊል ሙቭ ኢንቱ አ ኒው ሃውስ። ወደ አዲስ ቤት እቀይራለሁ። እንግሊዝኛ በደንብ ከተማርኩ የውጭ ዜጎችን በቀላሉ አናግራለሁ። ስ በአማርኛ ቦታ ላትበቃኝ ስለምትችል የውጭ ዜጎችን በቀላሉ አናግራለሁ። አይ ዊል ቶክ ቱ ማንን የውጭ ዜጋ ምንድን ነው ፎሪነርስ አይደለ? አይ ዊል ቶክ ቱ ፎሪነርስ ኢዚሊ በቀላሉ። ከቅድሙ ምናልባት ከአንድ እስከ አምስት ካየናቸው ኤግዛምፕሎች ትንሽ እነዚህ ሊከብዱ ይችላሉ። ኢፍ አይ ድሪንክ ኮፊ አይ ዊል ስተይ አዌክ ቡና ከጠጣሁኝ ንቁ ሆኜ እቆያለሁ።

ምን ሲባል ትሰማላችሁ ኮንዲሽናል ሲባል ሰምታችሁ ታውቃላችሁ አይደለም ኮንዲሽናል ሴንቴንስ ኮንዲሽናል ሴንቴንስ አሁን ከባድ ትምህርት ተደርጎ ይቆጠራል ግን ይሄ ነው ይሄን ከተረዳችሁ የእንግሊዝኛ ጥግ ይሄ ነው የእንግሊዝኛ ከባዱ ትምህርት የሚባለው ይሄ ነው ይሄን የሚያውቅ ሰው አድቫንሰር ተማሪ ነህ ይባላል ነሰርሊ ሁሌ ላይሆን ይችላል ግን አድቫንሰር ተማሪ መለየው ይሄን ያውቃል ይሄን ማወቅ ይከብደናል ወይ ነው እንደ ቢግነርም እንደ ኢንተርሜዲትም ይሄን ማወቅ ይከብደናል ወይ ነው ስለዚህ ይሄንን በደንብ እንድትይዙልኝ የምፈልጋለሁ ማለት ነው እስኪ እንቀጥል ነው አሁን ይዤላችሁ የመጣሁት ኤግዛምፕሎች ደግሞ ትንሽ ለየት ለማድረግ ፈልጌ ነው እስካሁን እንግዲህ ስናወራ የነበረው ምድ ፈተናውን ካጠናው ጠንክሬ ካጠናው ፈተናውን አልፋለሁ እንደዚህ ካደረኩ እንደዚህ እሆናለሁ እያልኩኝ እኔ እኔ እኔ እያልኩ ነበር እዚህ ጋር ግን ከዛ ውጭ ነው ፈተናውን ታልፋለህ ምን ካደረግ ካጠና ፈተናውን ታልፋለህ ማ አንተ ስለዚህ እኔ የለም እዚህ ውስጥ በፍጥነት ከሮጠ ውድድሩን ያሸንፋል ማ እሱ የመጀመሪያው ላይ አንተ ወይም ዩ ነው እዚህ ጋር ደግሞ እሱ ወይም ሂ ነው አይደለም ይሄ ልብ በሉ እራት ካዘጋጀች አብረን እንበላለን እዚህ ጋር ደግሞ ሁለት ሰው አለ እሷ እራት ካዘጋጀች እኛ ስለዚህ እሷ አለች እዚህ ውስጥ አይደለም ሺ እሱ ሶሪ፣ እኛ አለና አብረን እንበላለን። እኛ ዊ አለን ሁለት አለን። የመጀመሪያው ላይ ኢፍ ብለን ስንጀምር ሺ፣ ቀጥሎ ያለው ላይ ደግሞ ዊ ማለት እንዳለብን እንዳንረሳ። ወደ ውጭ ከወጡ ያረፍዳሉ። እዚህ ጋር ወሪያችን ማን ነው? ስለ እነሱ ነው። ከወጡ፣ እነሱ ናቸው። የሚያረፍዱትም እነሱ ናቸው። ስለዚህ ዘይ ወይም እነሱ። ወንድሜ ወደ ውጭ ሀገር ውጭ ሀገር ሄዶ የሚማር ከሆነ አዳዲስ ነገሮችን ይማራል። ማነው ወንድሜ ማይ ብራዘር ወይም ሂ። ስለዚህ ሳብጀክት እንቀይራለን ማለት ነው። ካጠና እንደ ቅድሙ ኢፍ አይ ሳይሆን ኢፍ ዩ አንተንሃ፣ ሌላ የምንቀይረው ነገር የለም። ካጠና ኢፍ ዩ ስተዲ። ጠንክረህ ካጠና ኢፍ ዩ ስተዲ ሃርድ፣ ግን ካጠና ብቻ ስለሚል ኢፍ ዩ ስተዲ፣ ፈተናውን ታልፋለህ። አሁንማ አንተ ዩ ዊል፣ ዊል እንዳትረሳ ተባብለናል። አይ ዊል አንልም፣ ዩ ዊል ፓዝ ዴ አይደለም። የሚባሉ በፍጥነት ከሮጠ ውድድሩን ያሸንፋል እሱ ኢፍ ሂ በፍጥነት ከሮጠ ኢፍ ሂ ራን፣ አይደለም ግን ሂ ሂ ሺ ሁለቱ ከመጡባችሁ ግን ኤስ እንደሚጨምር እናትረሱ። ማ ላይ ኤስ ጨምሩ። እሷን ብቻ ነው ኤስ መጨመር፣ አይከብድም። ኢፍ ሂ ራንስ ፋስት ውድድሩን ያሸንፋል። ሂ ዊል ምን ያደርጋል? ማሸነፍ። ዌን ሬስ ሬስ ማለት ውድድር። ሂ ዊል ዊን ዘ ሬስ። እራት ካዘጋጀች አብረን እንበላለንማ። እሷ ኢፍ ሺ ኩክ ኩክ ግን ኤስ ጨምሩ ብያቸዋሉ። ሺ ከሆነት ኢፍ ሺ ኩክስ ዲነር። እሷ ምን ካደረገች? እራት ካዘጋጀች አብረን እንበላለንማ። እኛ ዊ ዊል ኤይት ቱጌዘር የከበዳችሁ ነገር ካለ ፕሊስ መጠየቅ ይቻላል። ኮሜንት ላይ ጠይቁኝ ወይም ዳይሬክትሊ ቴሌግራም ላይ። ወደ ውጭ ከወጡ ያረፍዳሉ። አር ቶኪንግ አባውት ዘይ። ኢፍ ዘይ ወደ ውጭ መውጣት ምንድነው ነው ጎ አውት፣ ዘይ ዊል ቢ ላይት ያረፍዳሉ። ጠላለው ወንድሜ ውጭ ሀገር የሚማር ከሆነ ኢፍ ብዬ ማልበል፣ ማይ ብራዘር። ስለዚህ የሆነ ትምህርት መማር ማጥናት ስተዲ ነው የምንለው። ግን ምን ተባብለናል? ሂ ከሆነ ኤስ ይጨምራል። ማይ ብራዘርም ሂ ነው አይደለ? ኢፍ ሂ ስተዲስ። ኤስ የምትጨምረው አዲስ እንድትሆንብን አልፈልግም። ሁሌ ከሳብጀክት አጠገብ ቨርቧን ስናመጣ ሺ እና ሂ ኢትን የሚጨምራል ከመጡብን፣ ኤስ እንጨምራለን። ኢፍ ማይ ብራዘር ስተዲስ ውጭ ሀገር የት አብሮድ ነው የሚባለው። ክሽ ከሀገር ውጭ አብሮድ ል አዳዲስ ነገሮችን ይማራል። ኒው ቲንክስ። ስለዚህ ሳብጀክት ምንቀያየራለን፣ ዩ፣ ሂ፣ ሺ፣ ዘይ፣ ሂ እያለን መቀየር እንችላለን ማለት ነው። ስለዚህ አድቫንስድ የሚባለው ከባዱ የእንግሊዘኛው ትምህርት ይሄ ነው። ግን ምን ያህል ቀላል እንደሆነ እንድትረዱ ፈልጋለሁ። ምናልባት ከዚህ በፊት ከተማራችሁት ትንሽ ከበድ ሊል ይችላል። ግን አንድ ሁለቴ ከደጋገማችሁት ኤግዛምፕሎቹን በደንብ ከሰራችሁ በእርግጠኝነት በጣም ይቀላችኋል ማለት ነው። ይበልጥ ደግሞ የተማርነውን ትምህርት ተርታችኋል ወይስ ክፍተት አለ የሚለው ለማረጋገጥ ጥያቄዎች ይሰጣችኋሉ። እንደዚሁ አማርኛ አምስት አረፍተ ነገሮችን እዚህ ጋር አስቀምጣለሁ። እናንተ ወደ እንግሊዝኛ ትቀይራላችሁ። በተማርነው መሰረት የቤት ስራ እሰጣችኋለሁ። እነዚህን ወደ እንግሊዘኛ ቀይራችሁ ኮሜንት ሴክሽን ላይ ትሰጡኛላችሁ ማለት ነው። ነምበር ዋን በጊዜ ስራችንን ከጨረስን፣ ይቺ የመጀመሪያ ናቸው አይደለ? ኢፍ ብለን የምንጀምራት በጊዜ ስራችንን ከጨረስን ኳስ እንጫወታለን። ሁለት ልጁ የሚተኛ ከሆነ ፊልም እናያለን። የሆነ ህፃን ልጅ ቤት ውስጥ አለ፣ እሱ የሚተኛ ከሆነ ያን እረፍት እናገኛለን። ኳስ፣ ፊልም እናያለን አየሩ ጥሩ ከሆነ ወደ ፓርክ እንሄዳለን አየሩ ጥሩ ከሆነ ወደ ፓርክ እንሄዳለን ገንዘብ ካገኘው እዳዬን እከፍላለሁ ገንዘብ ካገኘው እዳዬን እከፍላለሁ ስለዚህ ያሰመርኩባቸው ኢፍ ብላችሁ የሚጀምሯቸው ናቸው በዚህ በኩል ደግሞ ዊል የሚገባባቸው ናቸው ማለት ነው ስለዚህ ዛሬ የተማርነው ቅድም እንዳልኳችሁ ኮንዲሽናል ሴንቴንስ የሚባለውን አድቫንስድ የኢንግሊሽ ግራመር ሲሆን በዚህ በኩል ያሉት እነዚህ ኢፍ ብለው የሚጀምሩት ኢፍ ክሎዝ ተብለው ይጠራሉ። ሺ እነዚህ በዚህ በኩል ያለው ደግሞ ዋናው ሜይን ክሎዝ ተብለው በትክክለኛው የግራመር ትምህርት እንደሚጠሩም በዛው እንድታውቁ ነው። አይሆፕ ቀላሉ ብዬ አስባለሁ። በቀጣይ ምንድን ነው የምንማረው? በቀጣይ ስንገናኝ ምን እንድንማር እንችላለን? ከተባለ አሁን ይሄ የምናወራው ስለ ወደፊት ነው። በጊዜ ስራችንን ከጨረስን ኳስ እንጫወታለን፣ አይደለም እንበልና ስራውን በጊዜ መጨረስ ባንችል፣ ከዛ ወደኋላ ተመልሰን ምን እላለን? ስራችንን በጊዜ አልጨረስንም? ኳስም አልተጫወትንም። ምን ብለን ስለኋላ ኋላ እናወራለን? በጊዜ እኮ ስራችንን ብንጨርስ ኖሮ ኳስ እንጫወት ነበር። አልሆነም ማለት ነው አይደለም? ልጁ እንዲተኛ ፈልገ ነበር ግን አልተኛም እንበል። ልጁ እኮ ተኝቶ ቢሆን ፊልም አይተን ነበር። ልጁም አልተኛም፣ እኛም ፊልምም አላየንም። አየሩ ጥሩ ቢሆን ኖሮ ወደ ፓርክ እኮ ሄደን ነበር። አየሩ ጥሩ አልሆነም፣ አልሄድንም። ገንዘብ አግኝቼ ቢሆን ኖሮ እዳን ከፍዬ ነበር። ገንዘብ አላገኘሁም፣ እዳም ስቲል አልተከፈለም። ይሄ ደግሞ እስካሁን ከተማርነው ትንሽ ለየት ይላል፣ አይደለ? የእስካሁኑ ስለወደፊት ያወራል። አሁን የማወራላችሁ ደግሞ ወደኋላ ተስቦ ነው የሚያወራው። ቀጣይ ክላስ ላይ እሱን በደንብ እንማራለን የዛሬውን ትምህርት ፒዲኤፍ ኖት እንደተለመደው ሰዋሰው አካዳሚ የሚለው የቴሌግራም ቻናላችን ላይ ታገኙታላችሁ። ገብታችሁ ሰርች ብታደርጉ ይገኛል። ወይም ዲስክሪፕሽን ላይ የቻናላችን ሊንክ ስላለ ጆይን በሉ የቴሌግራም ቻናላችንን ብዙ ጠቃሚ የፒዲኤፍ ኖቶችን እዛ ላይ ስለምንለቅ ማለት ነው። ቻው።